ሰላም፣ ሰላም እንዴት ናችሁ? ውድ የዳኒ ቲዩብ ቤተሰቦች እኛ በጣም ደህና ነን። እንግዲህ ዛሬም ደግሞ በአዲስ ቪዲዮ ተመልሰን መተነን ያው ሉላ ትንሽ አሞት ልጠይቀው መጥቼ ነው እና ትንሽ ድምፅ አይሰማም። እንግዲህ የሚያስፈራው ድምፅ አሁን ተይዟል እና ውድ ቤተሰቦች እንዴት ናችሁ? እነምንድን ናችሁ? እኛ ደህና ነን። ፈጣሪ ተመሰገን ይሁን። ሁሉ መልካም ነው። እንግዲህ ዛሬ ከሳሚ ጋር ተገናኝተናል ሊጠይቀን መጥቶ በአዲስ ቪዲዮ። ትንሽ ታሞ ነበረ እኛ ቤትም አላያችሁትም ነበረ። ከማዘርጋ ምናምን ቪዲዮ ስንሰራ አልተገኘችም ሉል ችግር የሳት ደርሶ አሁን ደግሞ ትንሽ ስላመመው ቤት ነው ያለው፣ እና በዛ በዛ ምክንያት ነው ቤት ያልመጣው። እኛ ስንደሰትም የደስታችን ተከፋ ያለ ነው ለዛ ነው እንጂ አረ ተደስቻለው ዋናው ግን ገኒ መምጣቷ ነው እያየው ነበር እና ቪዲዮን እያየውት ነበረ ተለቅቆ እና በጣም ነው ደስ ያለኝ ሳሚ ገኒ በመምጣቷ ዛሬም ደውላልኝ ነበረ ጠይቀኛለች ጠይቃኛለች በጣም ደስ የሚል ጊዜ ነበር ያሳለፋችሁት የዛን ጊዜ ያው ያሳለፍነው መቼም አንተም ታውቃለህ ለጠ ብዙ እንትኖች ናየ አንተ ነህ እና ከዚህ እዛ ድረስ እየመጣ ራሱ የትራንስፖርት አለ፣ ጊዜውን መስዋዕት አድርገህ ምናምን በቃ ብዙ ነገር አድርገህልኛል፣ እና ያው አንተን ለማመስገን ደግሞ እንትኑ ስላልተመቻቸልኝ ያው ባዝንም ችግር የለውም ሁሉም ለማንኛውም ስለታመምክ ነው እንጂ መታየ ከኛ ጋር ደግሞ ማዘር ስትገባ ቤቷ ምናምን ብታይ ደስ ይለኝ ነበርና፣ አይቀርም አሁንም ተሽሎ ትመጣለህ። እግዚአብሔር ከፈቀደ በሳሚ ቤት እንደምገኝ እርግጠኛ ነኝ። ያው ድምፅ ከበደች እና እንግዲህ እንዳያችሁት ነው። በዚህ አጋጣሚ እንዲሁም በአንተ ቻናል ላይ ስለዚህ ድሞራት ፈልጌ ነበርና በአብዛኛው ዜድ ኮሜንት ላይ ያው ታያለም ጉዜንም መት ተጠይቀዋል ምናምን እና ብዙ ሰው ልብ ያላለውን ነገር ማውራት ፈልጌ ነበር። ስለ አሁን ዜድ ቻናሏ ላይ ምናምን እየገቡ ብዙ ሰዎች ኮሜንት ምናምን ይጽፉላታል። መቃል አለ ቻናልሽ እናዘጋለን፣ ሰብስክራይብ እናነሳለን ምናምን እያሉ ይዝታሉ እና ማለት ያው በእናንተ ቦታ ስትሆናችሁ ዩት በእርግጥ ትንሽ ይደብራል። የመጣችበት ሁኔታ ምናምን ይደብራል። በእርግጥ ግን ደግሞ እውነት ከሆነስ ያ ልጅ እውነትም የሚው ጊዜ ከሆነስ ብላችሁ አስቡ። አንዳንዴ ምን አለ መሰላችሁ አንድ ሳይድን ብቻ ይዘን አደለም ሄድ ያለን። አዎ ብዙ የተጎዳ ሰው ነው፣ ብዙ ነገር አይቷል። እሱን እኛ ምናምን እዛም ነው ካጠገቡ የሚሆን ነው። ግን እኛ አሁን ደግሞ እቺ ሰው ልጇን የምታስተዳደረው እዚህ ነው። ሁለተኛ ቢያንስ እንኳን የልጅ እናት ነች። አሁን እንደ ሰብስክራይ ማንሳት ትንሽ ይከብዳል ቤተሰቦች፣ ተገቢም አይደለም። ከእናንተ ደግሞ ያው እኛን ከሀገር ውጭ ያላችሁት እኮ እናንተ እኮ ናችሁ፣ እኛን ሰብስክራይ ብያረጋችሁ የምታሳደጉን። ባይሆን እሷን መምከር ኮመንት ላይ የምንጽፈው ምክር ቢሆን አሪፍ ነው እንጂ ሰብስክራይብ ማንሳት አላግባብ ነው ብዬ ነው ማስበው። ምክንያቱም እቺ ሰው ልጇን እያስተዳደረች ያለችው በዛ ነው። አዎ ጥፋት ይኖራል፣ አመጣጦ። አዎ ግን ይሄ እስካሁን ድረስ ግን እውነታው አልታወቅም። የብዙ የልጅ ይሁን የእሷ ይሁን አልታወቅም። እቺ ሰው እስካሁን እንደዚህ ስግት ጥብላ የምትከራከረው ደግሞ ያለ አንድ ነገር አይደለም ብዬ አስባል ስለ አሁን ይሄ ነገር እውነትም አይሁን ይሁንም እቺ ሴት እያዋሸችም ቢሆን ግን ደግሞ ልጇን እያስተዳደረች ያለችው ብቻዋን ሆና እሷ ናት እና አጠገቧ ባልም የለም ወይ ደግሞ ዘመድ አዝማድ ማንም፣ እውነት እኔ እስከ አየሁት ድረስ ማንም ያግዛት የለም እና ቢያንስ ሰብስክራይባችሁም ሳታነሱ መጨረሻውን ይዩ። በቃ እየተቆጣችኋትን ቢሆን እየሰደባችኋትን ቢሆን ግን ሰብስክራይቧን አታንሱ። ምክር መምከር ይሻላል። የሰው ልጅ እኮ ያጠፋል። ብንችል ሰብስክራይብ ማድረግ አድርገን እናሳድጋትም ይገባል። እናሳድጋት እየመከርን ቢሆን ይሻላል ነው የምንለው እኛ ስለ እዚህ ጋር ያልፋል እኮ አሁን እሷም ብቻዋን ልጇን አሳድጋ ምናምን፣ ይሄ ልጅ ወደፊት አድጎ ምናምን ይሄንን ቪዲዮ ማየቱም የማይቀር ነው እና እሷም እርግጠኛ ነኝ ደስተኛ ሆነ አይደለም ይህንን ነገር የምትሰራው እና ግን ግዴታ ደግሞ ልጇን ማሳደግ ስላለባት ይሆናል ይህን ነገር እያደረገች አለች። ማንም ሰው እኮ ሲሰደብ ደስተኛ ሆነ እና እሷም ደስተኛ አትሆንም፣ እርግጠኛ ነኝ ስትሰደብ እና ግን ደግሞ ቢያንስ እየተሰደበችም ቢሆን ሰብስክራይበር ባይነሳባት ባይ ነው እና ያው ሰብስክራይበር አታንሱባት ለማለት ያክል ነው። ብትችሉ ሰብስክራይብ አድርጋችሁ አሳደጓት፣ ውድ ቤተሰቦቼ። ምክንያቱም እሷ የልጅ እናት ነች። ልጅ ብቻ ማሳደግ ይከብዳል። ያው ሁላችሁም ባይሆን እምታውቁት ትኖራላችሁ። ልጅ ብቻ ማሳደግ ምን ያንን የሚከብድ በእናት ልጅ ብቻውን ያደገሰ ቋት ስለዚህ እባካችሁ እናሳድቃት ነው የምንለው። ያው ምንም ከሰው ልጅ ስህተት ከብረት ዝገት አይጠፋም። ስህተት ሊኖር ይችላል። ያወቅነው ነገር የለም እስካሁን። ስለዚህ ቤተሰቦች ሰብስክራይቡን አናንሳባት፣ ምክርም አሳብ አስተያየታችሁን እየጻፋችሁላት እንደዚህ በዚህ መንገድ ብትሄጂ ይሄን ሰው እንደዚህ ከምታስጨንቂው ቢያንስ ዲኤንኤ ተመርመሩ ምናምን እያላችሁ እንደመምከር ነው እንጂ ሰብስክራይባን አንታሱንባት። ብዙ ነገር ለፍታ ነው እዚህ የደረሰችው። አሁን ሰባት ሺህ ሰብስክራይብ ገብታለች፣ እና በቀላሉ አይደለም ሰባት ሺህ ሰው ፎሎ የሚያደርገ እና በቃ አታንሱባት ለማለት ያክል ነው እንግዲህ። እኛም እኛንም ደግሞ አበረታቱን። ሉላ ወደ አስር ሺህ እየሄደ ስለሆነ ሰብስክራይብ እያደረጋችሁ። አሁን ትንሽ አሞት ነው የጠፋው። ከአሁን በኋላ አይጠፋም ምር

ያው እዚህ ቪዲዮ ላይ ብቻ እናንተ ፊት ለፊት የምታዩት ነገርም ሊኖር ይችላል። ከዛ ጀርባ ደግሞ ብዙ የምናሳልፋቸው ነገሮች ይኖራሉ። በክፉ ጊዜም በደጉ ጊዜም በቃ ያልተለየ ምርጡ ጀለሴ ሁሌ ነውእና በጣም ነው መውደድ። ያው ብዙ ነገሮች እናያለን ብዬ ተስፋ አደርጋለሁ። ከዚህ በኋላ እናንተም ከአስር ሺህ ያስገብታችሁንም ከአስር ሺህ ደግሞ አስራ አምስት ወንድሜን ሀያ እንትሳለን፣ እንትሳለን። ሁሉም ለበጎ ነው ማለት ለበጎ ነው። በእናንተ ኃይል ነው ያለ ነው፣ እና እናንተ ናችሁ ከፈጣሪ በታች ያላችሁ። ስለዚህ ውድ ቤተሰቦች ይህን ቪዲዮ ላይ ሲል ሰብስክራይብ እያደረጋችሁ እኔን አስር ሺ ወንድሜ አስራ አምስት ሺ አስገባለን በቅርቡ፣ እና ያው ብዙ ብዙንም ሰፖርት አድርጉት። አሁን ያለበትን ሁኔታ መቼም ታውቃላችሁ እና ሰው ለሰው መከፋፋት ምንም አይጠቅመንም። ያው ጥፋት የሚያጠፋም ካለ በምክር በምናምን መመላለስ ነው እንጂ አረ ለሰው ጥፋትን ለማሰብ አይደለም። ሰው ነው ለሰው ልጅ መድኃኒቱ። እናንተ ናችሁ ደግሞ ሰፖርት የምታደረጉ ከሀገር ውጭም ሀገር ውስጥ ያላችሁ ኢትዮጵያውያንና እኛ እርስ በርስ ካልተደጋገፍን ማንም መቶ የሚያግዘንም የሚደግፈንም የለም። ስለዛ እኛ ደግሞ እርስ በርስ መጨካከን የለብንም። ቻ ለምኳ ኃላፊነት ሁላችንም እዚህ ጊዜያዊ እንትኖች ነንና ሰው ልጅ ላይ ክፋት ማሰብ የለብንም። አሁን ዜድ ላይም በቃ ማንም ቢሆን ክፋት አያስብባት መክረን መመለስ ነው በቃ ውሸትም ከሆነ እያደረገች ያለችው ነገር መክረን በቃ እንደዚህ እንደዚህ አታርጊ፣ በሰው ህይወት አትበጥብጭ፣ የቡዜንም ህይወት ቢሆን በትዳራቸው መሀልም ቢሆን አትግቢ ማለት ምናምን ነው እንጂ እሷ ጋር ደግሞ እውነታ ካለ ያንን ሁነት አስፈላጊ ድረስ ሰው ላይ መፍረድ ቤተሰቦች ያው ይህን ለማለት ነው። በጣም እንወዳችኋለን፣ በጣም እናከብራችኋለን። እንግዲህ ውድ ቤተሰቦች ዛንሁላችሁም በእግዚአብሔር ማረበሉ ከማዘር ጋ ደግሞ በቅርቡ እንመጣለን፣ እንከሰታለን። ያው ማዘርም ጠፍታለች እና በቅርቡ መምጣት አይቀርም። እንግዲህ ውድ ፋሚሊዎች፣ ቤተሰቦች ይህን ቪዲዮ ላይክ፣ ሰብስክራይብ እያረጋችሁ አሳድጉን አስር ሺህ አስገቡን አስራ አምስት ሺህ ሰላም ለእናንተ ሰላም